እንደምታያቸው ቤተሰብ ሩታና ብርሽ ሽብርቅ ብለው አምሮባቸው መተዋል። ያው አመጣጣቸውን ስትመለከቱት በራሱ የሩታ የምታሳየው ሪያክሽን በራሱ ገላጭ ነው ብዬ ነው ማሰቡ። የተወደዳችሁ ቻናል የቤተሰቦች እንዲከረማችሁልኝ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። የሩታና ያብርሹን ጉዞ የተጠራጠሩም ወገኖች አሉ። እናንተዬ፣ አሉ፣ ጉድ እኮ ነው። ኧረ ተው ተው እንዴ ይሄማ ይሄን ያክል እንደዚህ ይዋሹናል ብላችሁ የምታስቧላችሁ እንዴ? በዚህ ጊዜ ፕራንክ ሌላ ላይፍ ሌላ ወገኖቼ ማለት ነው። እና ሩታና ያብርሽ በእርግጥ በረራቸው መች ነው የሆነው ትላንት ነው ወይ ዛሬ ነው የሚለው እርግጠኝነቱ እኔ መረጃው የለኝም። ግን ደግሞ ያው ቪዲዮ ላይ እንዳየነው ፍላይ ዱባይ ሄደናል የሚል እንግዲህ ምሩታዬ ያው እንዳያችኋት በምልክት ገልጻለች። ከዛ ላይ እንግዲህ ጽፈውበት አላይታችሁት ከሆነ ማለት ነውና፣ ጉዟቸውን ሻንጣ ይዘው ሲወጡ የሚያሳይ ቪዲዮ ነው የለቀቁት። በሰላም ግቡልን ተደላደሉልን። ሰንብቶ ይሁን ትላንት ይሁን ዛሬ ይሁን የበረሩት እኔ አላውቅም። ቤተሰብዬ፣ ግን ወጣም ወረደም ያው ፕሮግራማቸው ቀናቶች ቢፈጅም መካሄዱ የማይቀር ነገር እንደሆነ እያሳዩ ነው ማለት ነው፣ እና በጣም ተናፍቀዋል። በነገራችን ላይ ማለት ነው እንግዲህ ቤተሰብዬ እነሱን ወደፊት ያለው ላይፋቸው እውነት የማይመስላችሁ ሰዎች ካላችሁ ይህንን ነገር ተውት። እሺ ማለት እውነተኛ ነገር እንደሆነ ምንም አትጠራጠሩ። ብዙ የሚያጠራጥሩ ነገሮች በእነሱ ላይፍ ውስጥ ቢያልፉም ግን የእነሱ ትዳር የእነሱ የእውነተኛ ጓደኝነት ባልና ሚስትነታቸው ምንም የማይካድ ሀቅ ነው። ይህንም መጠራጠራችን አስፈላጊ ነው ብዬ አላስብም። በተረፈ ግን ሩታ አታምርም? የእኔ ቆንጆ ከይኔ አውጣሽ ብያለሁ። ከምር ቆንጆ ትብላለች፣ የመጨረሻ ማለት ነው። በጣም ነው የምታምረው። የሆነ ፖስት ደግሞ ሌላ ማይቼ ነበረ የሁሉም የበረራ ቲኬት ልክ ኦኬ እንደሆነ ነገር አድርገው ነው ፖስት ያደረጉት እና የአቤላ ብቻ የሆነ ብቻ ያልተሳካ ነገር አለ። አቤላም አልተሳካለትም ይመስለኛል፣ እሱ እዚሁ ያለ ይመስለኛል። ልክ እንደ ወንድማችን ይሳቅ ብዬን ያሰብኩት እንግዲህ የነ ኤፋ ሌሎቹ አልታወቀም፣ ግን ወንድማችን ይሳቅ እንደቀረ ታቃላችሁ። በባለመመቸት ትኬቱ በመበላሸቱ ማለት ነው። አልተቀበሉትም፣ እዛ ሪጀክት ሆኑበት። የይሳቅም እንደዛ አጠራጣሪ አይነት ፖስት ነው የፖሰቱት ከዛ ባለፈ እንግዲህ ሌሎቹ ሌሎቹ ማን የቀረው የሚለውን ዝርዝር የወጣ ነገር የለም። እንግዲህ ተጓዦቹ የተወሰኑት ለይተን አውቀ ናቸዋል። እነ ጽጌ፣ እነ ዳኒ፣ እነ ሜሪ እንዲሁም ሩታብርሽ እና ማን ነው ሌላ በአቅራቢያቸው ያሉት ሌሎች ማን ናቸው? እንግዲህ አቤላ አልታወቀም። እንዲያውም የአቤላ አጠራጥሮኛል ከፖስቶ አንጻር ማለት ነው እንዲሁም ደግሞ ይሳቅም አልሄድም እንግዲህ ቀሩ ልጆች አሉ ማለት ነው። በዚህ ሁኔታ ያው ፈጣሪ ፈቀደው አይደለም የሚሆነው፣ ቤተሰብ ለማንኛውም ግን እነሱ በሰላም ፕሮግራማቸውን ፈጽመው በሰላም ወደ ኢትዮጵያ ተመልሰው የዚህ ሀገር ቤት የሚከናወነውን ከጾም በኋላ የሚከናወነውን ሰርጋቸውን በጉጉት ነው እኔ የምጠብቀው በራሴ በኩል ቤተሰብዬ። በቃ ቸር ያሰማል ቸር እንመኝ። ለማንኛውም ደህና ቆዩኝ። ባይ ባይ።